አብዛኞቻችን ወንዶች ስለ ሴት ልጅ እውነተኛ የስሜት ተፈጥሮ ጥልቀት የምናውቀው ነገር የለም ማለት ይቻላል። የምናስበው ነገር ቢኖር ሁሉም ነገር ስስ፣ ሮማንቲክና ስሜታዊ ብቻ እንደሆነ ነው። አበባ መስጠት፣ ጣፋጭ ቃል መንገር፣ ማወደስ እና ያ ሁሉ ነገር ነው ብለን እናስባለን። ግን ከዛ የዋህ ፈገግታ፣ ስርዓት ያለው ባሕሪይና ጨዋ ልጅ ከሚለው ገጽታ ጀርባ አንድ ትልቅ አንድ ቀዳሚ እና አንዳንዶች ጨለማ ሊሉት የሚችሉት ኃይል አለ። በዚህ ቪዲዮ ማንም ያልነገረህን ሴቶች እርስ በርስ በሹክሹክታ እንጂ ላንተ በፍጹም የማይነግሩትን ስምንት ሚስጥሮች እነግርሃለሁ። እነዚህን ሚስጥሮች ስትረዳ ለምን ግንኙነቶችህ እንደሚፈርሱ፣ ለምን የተለየ አመለካከት እንደምታሳይና ለምን በድንገት ስሜቷ እንደሚቀዘቅዝ ትረዳለህ። እስከ መጨረሻው ከቆየ በተለይ ቁጥር 7 እና ቁጥር 8 ላይ ስንደርስ ከዚህ በኋላ ሴቶችን የምትመለከትበት መንገድና ከነሱ ጋር ያለህን ግንኙነት ወይም ጨዋታ ሙሉ በሙሉ እንደሚቀየር እርግጠኛ ሆኝ እነግርሃለሁ ይህንን ቪዲዮ ላይክ አድርግ ከዛ ደግሞ ቻናሉን ሰብስክራይብ አድርግ እንጀምር ሚስጥር ቁጥር አንድ የሷ ምናቦች ላንተ ከምታምነው በላይ እጅግ የወጡ ናቸው። አብዛኞቻችን ያጋጥመናል ከተለመደው ወጣ ያለ ወሬ ለመጀመር ትሞክራለህ ወይም ደግሞ ትንሽ ከበድ ያለ ቃል ትጠቀማለህ። እሷ ወዲያው እንዴ፣ እንዴት ነው እንዲህ የምታወራው አፈርኩ ትላለች። አንተም ወዲያው ኦ ይቅርታ፣ ለካ ጨዋ ልጅ ነበረች መስመር አለፍ ያለሁ ብለህ ታስባለህ። እውነታው ይሄ ነው፤ አንተ ያንን ቃል በተናገርክበት ቅጽበት እሷ በአእምሮዋ ካንተ አስር እርምጃ ቀድማ ሄዳለች። ይህ በስነ ልቦና ዱዋል ኔቸር ወይም ሁለትዮሽ ተፈጥሮ ይባላል። አንዲት ሴት በህብረተሰቡ ውስጥ የምትኖረው ሶሻል ማስክ ወይም የህብረተሰብ ጭንብል ለብሳ ነው። በማህበረሰቡ ዘንድ ጨዋ ልጅ፣ ስርዓት ያላት፣ የዋህ እንድትሆን ይጠበቅባታል። ይህንን ጭንብል ከለበሰች ከህብረተሰቡ ተቀባይነት፣ ከጓደኞቿ ደግሞ ክብር ታገኛለች። ነገር ግን ከዚህ ጭንብል ጀርባ ያ ቀዳሚ ማንነት አለ። ይህ ማንነት በህብረተሰብ ህግ አይገዛም። በ2018 በጆርናል ኦፍ ሴክሹዋል ሜዲሲን ላይ የወጣና በሺዎች የሚቆጠሩ ሴቶችን ያሳተፈ አንድ ሰፊ ጥናት እንዳመለከተው ከሆነ ከ60 በመቶ በላይ የሚሆኑት ሴቶች በጣም ግልጽ የሆኑ ተገዢ የመሆን ምናቦች እንዳሏቸው አምነዋል። በተጨማሪም ከፍተኛ ቁጥር ያላቸው ሴቶች ስለ ገዢ መሆን፣ ስለ ኃይልና ስለ ራስን አሳልፎ ስለ መስጠት ምናባዊ እይታ እንዳላቸው በጥናቱ ተረጋግጧል። ታዲያ እንደዚህ አይነት ቃላት ስትናገር ለምን ትደነግጣለች? ምክንያቱም አንተ ያንን ቃል ስትናገር ማስተናገድ እንደምትችል እርግጠኛ መሆን ትፈልጋለች። እሷ የምትፈራው ያንን ጎኗን ብታሳየህ ርካሽ አድርገህ እንዳታስባት ወይም ደግሞ እንዳትፈርድባት ነው። እሷ የምትፈልገው ወንድ እሷን ሳይፈርድባት፣ ነገር ግን በድፍረትና በበላይነት ያንን ጨለማ ጎኗን ሊመራ የሚችል ወንድ ነው። እሷ የምትደነግጠው ባልከው ነገር ሳይሆን ይሄ ሰውዬ ይህንን ነገር በአግባቡ መያዝ ይችላል ወይስ አይችልም ብላ ስለምትፈትንህ ነው። ስለዚህ በሚቀጥለው ጊዜ ስታወራ አትፍራ፣ ነገር ግን በራስ መተማመንና ቁጥጥር በተሞላበት መንገድ አድርገው። እሷ የምትፈልገው አንተ ፈቃድ እንድትሰጣት ነው። ፈቃድ ማለት ጨዋ ልጅ መሆንን እንድታቆምና እውነተኛ ማንነቷን እንድትገልጽ ማለት ነው። ሚስጥር ቁጥር ሁለት ሴት ልጅ ሁልጊዜ ፍቅርን አትፈልግም፣ በጣም ጥልቅ የሆነ ጥንካሬን ትመኛለች። ይህ ብዙ ጥሩ የሚባሉ ወንዶች የሚወድቁበት ትልቁ ወጥመድ ነው። ጥሩ የሚባል ወንድ ምን ያደርጋል? አበባ ይገዛል፣ ቸኮሌት ያመጣል፣ ሁሌም እወድሻለሁ ይላል፣ የፈለገችውን ሁሉ እሺ ይላታል። እነዚህ ነገሮች በራሳቸው መጥፎ አይደሉም። ችግሩ እነዚህ ነገሮች የሚስቧት ልቧን እንጂ ሰውነቷን አይደለም። ልብ ብለህ ስማኝ፣ አንዲት ሴት ጀንትል የሆነ እና አፍቃሪ የሆነ ወንድን ልትወደው ትችላለች። ነገር ግን የምትሳበው ወይም የምትማልለው ጽኑ፣ በራሱ የሚተማመንና ወንድነቱን በማሳየት ይቅርታ ለማይጠይቅ ወንድ ነው። ኢሞሽናል ሴፍቲ ወይም ስሜታዊ ደህንነት ልቧን ያማልለዋል። ነገር ግን አደጋ ወይም ዴንጀር እና ቁርጠኝነት ሰውነቷን ያነቃቀዋል። አደገኛ ስልህ አካላዊ ጥቃት ወይም መጥፎ ሰው መሆን ማለት አይደለም። በፍጹም አደገኛ ማለቴ አንተ የራስህ ዓላማ ያለ የራስህ ግብ ያለህ እና እሷ ብትሄድም እንኳን ህይወትህ እንደማይቆም የምታሳይ ወንድ ስትሆን፣ እሷ አንተን መቆጣጠር እንደማትችል ስትረዳ፣ ያኔ ትሳባለች። ለምሳሌ ጥሩ የሚባለው ወንድ የት እንሂድ፣ ምን ይሻልሻል፣ የፈለግሽ ይሁን እያለ ሁሌም ይጠይቃል። እሱ ውሳኔ መወሰን ይፈራል። እሷን እንዲያስከፋት አይፈልግም። ነገር ግን በጣም ጠንካራ የሆነው ወንድ ምን ይላል? ዛሬ ምሽት 12 ሰዓት ላይ እዚህ ቦታ እራት እንበላለን ዝግጁ ሆኜ ይላል። ልዩነቱ ታየህ? ሁለተኛው ወንድ መሪ ነው። ምን እንደሚፈልግ ያውቃል። ይህ ቆራጥ ውሳኔ የሴትን ባዮሎጂ በአእምሯ ደረጃ ሳይሆን በቀጥታ በሰውነቷ ደረጃ ላይ የሚስበው። እሷ ሁሌም ገርነትን አትፈልግም። አንዳንዴ አልፎ አልፎ በአንድ ጠንካራ ወንድ መመራትና መወሰድ ትፈልጋለች። ያንን ጥንካሬ ስጣት። ሚስጥር ቁጥር 3 የእሷ የስሜት መጠን በአንተ ኢነርጂ ይለዋወጣል። ወንዶች ትልቁ ስህተታቸው የሴት ልጅ ፍላጎት ልክ እንደ ወንድ ልጅ ፍላጎት በቋሚነት ሁል ጊዜም ያለ እንደሆነ አድርገው ማሰባቸው ነው። ወይም ደግሞ ፍላጎቷ የሚወሰነው በወር አበባ ውደቷ ብቻ እንደሆነ ያስባሉ። ይህ ስህተት ነው። የሴት ልጅ ፍላጎት ዘጠና በመቶ ስነልቦናዊ ነው፣ አስር በመቶ ብቻ ነው አካላዊ። ይህ ምን ማለት ነው? የሷ ፍላጎት ላንተ ባላት አመለካከት ላይ የተመሰረተ ነው ማለት ነው። አንተ በህይወት የተሸነፍክ ጭንቀት የበዛብህ ዓላማ የሌለህና ደካማ ስትሆን ወይም ደግሞ በገንዘብ እጦትህ ስታማረር የእሷ ፍላጎት ላንተ በሰከንዶች ውስጥ ከመቶ ወደ ዜሮ ይወርዳል። ለምን ካልክ ይህ ሳይኮሎጂካል ሬሴፕቲቪቲ ወይም ስነ ልቦናዊ ተቀባይነት ይባላል። አንዲት ሴት ለአንድ ወንድ ራሷን መክፈት እንድትችል፣ የመጀመሪያው ያ ወንድ የተረጋጋና ጠንካራ መሆኑን ማወቅ አለባት። አንድ ምሳሌ ልስጥ። ከስራ ተጨንቀህ አለቃህን እያማረርክ እረ ህይወት መረረኝ ገንዘብ የለኝም እያልክ ቤት ገባህ። በዚህ ሰዓት እሷ አንተን የምትመለከት እንደ አፍቃሪ ሳይሆን እንደ ሌላ ልጅ ነው። እሷ ልትደገፈው የምትችል ሳትሆን እሷ ልትሸከመው የሚገባ ሸክም ሆነሃል። በዚህ ኢነርጂ ውስጥ ሆና ላንተ ያላት ስሜት ሙሉ በሙሉ ይጠፋል። አሁን ደግሞ ሌላ ምሳሌ ልስጥ። ከስራ ከባድ ቀን አሳልፈሃል፣ ተበሳጭተሃል፣ ግን ቤት ስትገባ ቆፍጠን ብለሃል ከባድ ቀን ነበር ግን ተቆጣጠሬ አልፊዋለሁ የሚል ጉልበት አለህ። አላማ አለህ። ትኩረት አለህ። ህይወት ቢመታህም እንዳልወደቅ ታሳያለህ። ይህ ኢነርጂ ማለትም የበላይነት ትኩረትና አላማ ምንም ነገር ሳትናገር፣ ምንም ሳትነካት በቀጥታ ባዮሎጂዋን ይስበዋል። የእሷ ፍላጎት ምላሽ ነው። ምላሽ የሚሰጠው ላንተ ቃላት ሳይሆን አንተ ማን እንደሆንክ ነው። ህይወቱን የሚቆጣጠር ወንድ ስትሆን እሷም ያንተ መሆን ትፈልጋለች። ሚስጥር ቁጥር 4 ራሷን ሙሉ በሙሉ ከመስጠቷ በፊት ትፈትንሃለች። ይህ በወንዶች ዘንድ ሽት ቴስት፣ ወይም ደግሞ የማይረባ ፈተና በመባል ይታወቃል። ያለምንም ምክንያት የተለየ አመለካከት ስታሳይህ፣ ስታኮርፍ፣ ወይም ደግሞ የምትጣላበት ምክንያት ስትፈልግ አብዛኛው ወንድ ወዲያው ይበሳጫል። ምን ሆና ነው? ያማታል እንዴ? አትወደኝም ማለት ነው ብሎ ያስባል። ተረጋጋ። ይህ በዘፈቀደ የሚደረግ ነገር አይደለም። ይህ የተፈጥሮ የጥራት ማረጋገጫ መንገድ ነው። እሷ በአእምሯዋ የምትጠይቀው ይህን ነው፤ ይሄ ወንድ ስሜቴ ሲለዋወጥ መቆጣጠር ይችላል? ትንሽ ስገፋው ይፈራል ወይስ ጸንቶ ይቆማል? እኔን መምራት የሚችል ጠንካራ ወንድ ነው? የሚለውን ጥያቄ መጠየቅ ትፈልጋለች። በቀደመው ዘመን ሴት የምትመርጠው እሷንም ሆነ ልጆቿን በአስቸጋሪ ሁኔታ ውስጥ መጠበቅ የሚችልን ጠንካራ ወንድ ነበር። ፈተናው ይህን ለማረጋገጥ ነው እኔን በበቂ ሁኔታ መያዝ የምትችል ወንድ ነህ የሚለውን ለማረጋገጥ። አንድ ምሳሌ ልስጥ። እሷ ዛሬ በጣም ወፍሬ ያለሁ ወይም አላማርኩም ትልሃለች። ይህ ፈተና ነው። እናም አይ፣ የኔ ቆንጆ፣ በፍጹም አንቺ በጣም ቆንጆ ነሽ፣ በዓለም ላይ ካሉ ምናምን ብለህ ከመለስ አንተ ደካማ ምላሽ ሰጥተሃል፣ ወይም ደግሞ ፈተናውን ወድቀሃል። ባንጻሩ ግን በፈገግታ አይታት፣ አዎ ዛሬ ፀጉርሽ ትንሽ ተበሳጭቷል ብለህ በቀልድ ማለፍ ወይም ደግሞ ይሄ ምንም ማለት አይደለም፣ ችግር የለውም፣ አሁንም እፈልግሻለሁ ብለህ በራስ መተማመንን ካሳየ አንተ ጠንካራ ምላሽ ሰጥተሃልና ፈተናውን አልፈሃል። ሌላ ምሳሌ ልስጥህ። ዛሬ መውጣት አልፈልግም ትላለች። ቅድም እሺ ብላ ነበር። ነገር ግን አንተ በጣም ደካማ ከሆንክ ለምን? ምን ሆነሻል? እባክሽ ብለህ መናደድና መበሳጨት እንዲሁም መለመን ትጀምራለህ። ነገር ግን ጠንካራው ምላሽ ችግር የለውም እኔ ከጓደኞች ጋር ወጣለሁ የሚል ምላሽ ከሰጠህ አንተ ህይወትህ በሷ ላይ እንደማይቆም አሳይታል ማለት ነው። ይህ ፈተናውን እንዳለፍክ ያሳያል። ፈተናውን ከወደድክና ከተናደድክ ወይም ደግሞ ከተከላከልክ ላንተ ያላት መሳብ ወዲያውኑ በዛው ቅጽበት ይሞታል። እሷ በአእምሯ ደካማ ነው ብላ ትመዘግብሃለች። ፈተናውን ካለፍክ ማለትም መረጋጋት፣ መተማመንና ዘና ብለህ ካወራሃት እሷ ትከፈታለች። ምክንያቱም አሁን እሷን ሊመራ የሚችል ጠንካራ ወንድ እንዳገኘች አምናለች። ሚስጥር ቁጥር አምስት መፈለግን ትፈልጋለች። መባረርን ወይም ደግሞ መሳደድን አትፈልግ ይህ በጣም ወሳኝና ብዙ ወንዶች የማይረዱት ፓራዶክስ ነው። አንዲት ሴት አንተ እንደምትፈልጋት ማወቅ ትፈልጋለች። ቆንጆ እንደሆነች፣ እንደምትማርክ፣ ከሷ ጋር መሆን እንደምትፈልግ ማወቅ አለባት። ነገር ግን አንተ እሷን ካላገኘሃት ህይወትህ እንደሚያልቅ የተሰማት ቅጽበት ያላት ስሜት በሙሉ ይሞታል። በስነልቦና ደ ፕሪንሲፕል ኦፍ ሊስት ኢንተረስት ወይም ደግሞ የአነስተኛ ፍላጎት መርህ የሚባል ነገር አለ በማንኛውም ግንኙነት ውስጥ አነስተኛ ፍላጎት ያለው ወይም ፍላጎቱን መቆጣጠር የቻለ ሰው የበለጠውን ቁጥጥር ይይዛል። እናም ማሳደድ ማለት ምን ማለት ነው? በቀን አስር ጊዜ መደወል፣ ኦንላይን ስትሆን ወዲያው ቴክስት መላክ፣ ሁሌም መገኘት። በአንጻሩ መፈለግ ማለት ምን ማለት ነው? አብራችሁ ስትሆኑ 100 ፐርሰንት ትኩረት መስጠት፣ ቆንጆ እንደሆነች በድፍረት መንገር። ስትሄድ ግን አንተ ወደ ህይወትህ፣ ወደ ዓላማህ፣ ወደ ስራ መመለስ አንዳንድ ጊዜ ልብ ብለህ አስተውለህ ታውቃለህ። ሳትደውልላት ስትቀር፣ ቴክስት መላክ ስታቆም፣ ምክንያቱም በስራ ቢዚ ስለሆንክ እሷ መደወል ትጀምራለች። የት ጠፋህ፣ ደህናነህ ብላ ትጠይቃለች። ይሄ ለምን ሆነ ካልክ፣ ምክንያቱ ደግሞ አሁን አንተ ተፈላጊ ሆነሃል። እሷ አንተን ማባረር ትጀምራለች። ተለማማጭነት የስሜት መርዝ ነው። ሴቶች የሚሳቡት ዋጋ ላለው ወንድ ነው። ዋጋ ያለው ወንድ ደግሞ ሕይወቱ በእሷ ዙሪያ አይሽከረከርም። እሷ አላማለሁ እሷም የዛ ዓላማ አካል መሆን ትፈልጋለች አታሳዳት ይልቁንስ አንተ የምትሄድበትን መንገድ ፍጠር እሷ እንድትከተልህ አድርግ ሚስጥር ቁጥር ስድስት የወሲብ ታማኝነቷ አካላዊ ሳይሆን ስሜታዊ ነው ይህ ነጥብ ብዙ ትዳሮችና ረጅም ግንኙነቶች የሚፈርሱበት ዋና ምክንያት ነው አንድ ወንድ እንዲህ ያስባል እቤት አለች አብራኝ ትበላለች አብራኝ ትተኛለች ስለዚህ እሷ የኔ ናት ታማኝ ናት ይላል ይህ ስህተት ነው አንዲት ሴት በአካል ካንተ ጋር ልትሆን ትችላለች፣ ነገር ግን በአእምሮዋ እና በልቧ ካንተ ጋር መሆኗን ካቆመች ስድስት ወር ወይም አመት ሆኗት ሊሆን ይችላል። ለወንዶች ታማኝነት ብዙ ጊዜ አካላዊ ነው። ከሌላ ወንድ ጋር እስካልተኛች ድረስ ታማኝ ናት ብለን እናስባለን። ለሴቶች ግን ታማኝነት ስሜታዊ ትስስር ነው። ታዲያ አንዲት ሴት መቼ ነው በአእምሮዋ የምትሄደው? የመጀመሪያው ያልተመለከትካት ሲመስላት፣ ቅሬቷን ስትነግርህ ዝምበይ በይ ስትላት፣ ስሜቷን ስታሳንሰው፣ ሳታዳምጣት ስትቀር። ሁለተኛው ሳታነቃቃት ስትቀር፣ አንተ ዓላማህን ስትጥል፣ ጂም መስራት ስታቆም ወይም ስትደክም፣ ስትቀዘቅዝ ና ያ መጀመሪያ ላይ የምታውቀው ወንድነትህ ሲጠፋ። ሶስተኛ ደረጃ ላይ ሳትመራት ስትቀር፣ ሁሉንም የህይወት ውሳኔዎች፣ ገንዘብ፣ የቤት ጉዳይ ሊሆን ይችላል፣ እሷ ላይ ብቻ ስትጥል። ይህ ሲሆን እሷ በዝምታ ውስጥ መራቅ ትጀምራለች። በአካል አብራ ትስቃለች፣ ግን በአእምሯ ሌላ ህይወት ወይም ሌላ ወንድ ማሰብ ትጀምራለች። ከዛ አንድ ቀን በቃኝ ብላ ስትሄድ አንተ ትደነግጣለህ። እኮ እንዴት ደህና አልነበረን እንዴ? ትላለህ። አንተ ደህና ነበርክ፣ እሷ ግን ከወራት በፊት ሄዳለች። መፍትሄው ምንድነው ካልክ ስሜቷ ከአንተ ጋር እንዲሆን አድርግ። እንዴት ካልከኝ፣ በማዳመጥ በመምራትና አንተ ራስህ አነቃቂ ወንድ በመሆን ሚስጥር ቁጥር 7 ይህ በመግቢያ ላይ የጠቀስኩላቸው ማለት ነው። ለመቆጣጠር ሚስጥራዊነትን ትጠቀማለች። 99% ወንዶች የሚሸወዱበት ነጥብ ይሄ ነው። ወንዶች ሁሌም ያማራሉ፣ ሴቶች ግራ ይጋባሉ፣ አይገቡንም፣ ዛሬ ትወደኛለች፣ ነገ ትጠላኛለች ይላሉ። ወንድሜ ይህ ግራ መጋባት በዘፈቀደ የሚመጣ አይደለም። ይህ ድክመት አይደለም። ይህ መሳሪያዋ ነው። በስነ ልቦና ዘ ፓወር ኦፍ አምቢጊቲ ወይም ግልጽ ያለ መሆን ኃይል የሚባል መርህ አለ። አንድን ነገር ሙሉ በሙሉ ባላወቀው ቁጥር ስለሱ የበለጠ ታስባለህ። የበለጠ ባሰብክ ቁጥር ደግሞ የበለጠ ስሜታዊ ኢንቨስትመንት ታደርጋለህ። እሷ ለምን ቴክስት ቶሎ እንደማትመልስ ታውቃለህ? ለምን ዛሬ በጣም ደስተኛ ሆና ነገ በትንሽ ነገር እንደምትቀየር ታውቃለህ? ለምን እወድሃለሁ ብላህ ግን ባህሪዋ እንደማትወድህ እንደምታሳይ ታውቃለህ? አንተን እንድትወዛገብ ለማድረግ ነው። አንተ እንድታስብ ትፈልጋለች። ምን አስባ ይሆን ትወደኛለች ወይ ሳትወደኝም፣ ምን አጠፋሁ እንድትል ማለት ነው። አንተ ይህንን ግራ መጋባትና ድራማ ፍቅር ወይም ደግሞ ስሜት ብለህ ተተረጉመዋለህ። ይህ ግን ስትራቴጂ ነው። ስለሷ በደንብ ባልተረዳህ ቁጥር በአንተ ላይ ያላት ኃይል ይጨምራል። ታዲያ መፍትሄው ምንድን ነው? መፍትሄው ጨዋታውን መገልበጥ ነው። እንዴት ካልክ፣ አንደኛ የእሷን ስነ ልቦና በመማር ልክ አሁን እያደረግክ እንዳለኸው። ሁለተኛ እሷ ሚስጥራዊ ስትሆን አንተም ሚስጥራዊ ትሆናለህ። እሷ ቴክስት ስታዘገይ አንተም ታዘገያለህ። ምክንያቱም በህይወትህ ቢዚ ነህ። እሷ ስትቀርብ ትቀበላታለህ። እሷ ስትርቅ አንተም ትርቃለህ። ወደ ዓላማ ትመለሳለህ። ከሁሉም በላይ ስሜታዊ አትሆንም፣ ስትራቴጂክ ትሆናለህ። ያኔ ኃይሉ ወደ አንተ ይመለሳል። ሚስጥር ቁጥር ስምንትና የመጨረሻው ያንተን ወንድነት ታንጸባርቃለች። ይህ ነጥብ ከአንድ እስከ ሰባት ያልናቸውን ነጥቦች በሙሉ ያጠቃልላል። አንዲት ሴት ለአንተ የምትሰጠው ምላሽ ሙሉ በሙሉ ያንተ ነጸብራቅ ነው። በተፈጥሮ ወንዶች ጀማሪዎች እና መሪዎች ናቸው፣ ሴቶች ደግሞ ምላሽ ሰጭ ናቸው። እናም የመስታወት ውጤት ይህንን ይመስላል። በራስ መተማመን ከሌለህ ትቀዘቅዛለች፣ አታከብረህም። ለምን ካልክ፣ ምክንያቱም ያንተ ድክመት እሷን ደህንነት ያልተሰማት ያደርጋታል። ያልተጠበቀች ስትሆን ደግሞ መከላከል ትጀምራለች። አንተ ገዢ ወይም መሪ ከሆንክ እሷ ተገዢ ወይም ተከታይና ትክክለኛ ሴት ትሆናለች። ለምን ካልክ ያንተ ጥንካሬ እሷ የተጠበቀች ወይም ደህንነት እንዲሰማት ያደርጋል። የተጠበቀች ስትሆን ደግሞ መከላከሏን ትታ እውነተኛ ሴትነቷን ታሳያለች። ብዙ ወንዶች ሴት ጓደኛዬ ተለውጣብኛለች፣ ባለቤቴ ድሮ እንደዚህ አልነበረችም ብለው ያማርራሉ። አይ እሷ አልተለወጠችም ወንድሜ አንተ ነህ የተለወጥከው። መጀመሪያ ላይ ያወካት ዓላማ ያለው በራሱ የሚተማመንና ሚስጥራዊ የነበርከው ወንድ ጠፍተሃል። አሁን ሰነፍ፣ ተለማማጭና አሰልች ሆነሃል። እሷም ለዚህ ለአዲሱ በጣም ደካማ ኢነርጂህ ምላሽ እየሰጠች ነው። ሁሌም ድባቡን የምትፈጥረው አንተ ነህ። እሷ እንድትለወጥ አትጠብቅ። አንተ ተለወጥ። አንተ ንጉስ ስትሆን እሷ ንግስት ትሆናለች። አንተ ደካማ ስትሆን ደግሞ እሷ ጨቋኝ ትሆናለች። በአጠቃላይ እነዚህን ስምንት ሚስጥሮች ማወቅ ከባድ ሊሆን ይችላል። ሴቶች ስሌት ነው የሚሰሩት ብለህ ልታስብ ትችላለህ። አይ፣ ይህ ስሌት አይደለም። ይህ ባዮሎጂ ነው። ይህ ስነ ልቦና ነው። ይህንን እውቀት ለክፋት አትጠቀምበት። ሴቶችን ለመጉዳት አትጠቀምበት። ይልቁንስ ራስን የተሻለ ጠንካራ፣ መሪና በራሱ የሚታመን ወንድ ለማድረግ ተጠቀምበት። አንተ ስትጠነክር ግንኙነቶችህ በሙሉ ይስተካከላሉ። እስኪ አሁን ደግሞ ልጠይቅህ። ከነዚህ 8 ነጥቦች ውስጥ አንተን ያስደነገጠ ወይም አዎ ይሄ እውነት ነው ያልከው የትኛው ነው? ከታች ኮሜንት ላይ ጻፍልኝ። ይህ ቪዲዮ ዋጋ እንደሰጠ ካመንክ ላይክ እና ሰብስክራይብ ማድረግ እንዳትረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።